ሀይሜና ብሩኬ ለተጠየቁት ጥያቄ ለእያንዳንዱ መልስ ሰጥተዋል። ሰላም ሰላም! እንዴ ቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ቅመሞች ማታ ላይቭ ላይ ደመቅ ያለ ምሽት ነበር ያሳለፉት። ጌም አልነበረም፣ ነገር ግን ዝም ብለው ለጨዋታ ለቤተሰቦቻቸው ነበር የገቡትና መልስ የተጠየቁትንም ለመጠየቅም ለመመለስ ነው የመጡት። እና ደግሞ በጣም ብዙ ሰው ላይቭ ለምንድነው የማትገቡት በቲክቶክ ኑልን እያለ በጣም ይጠይቃቸዋል ና እንግዲህ ሀይሚን ከመውደዳቸው የተነሳ ብሩኬን ሳምልን እባክን ደጋግመ ደጋግመ ሳምልን እያሉት ነበረ። እሱም ደግሞ እንግዲህ የእነሱን ቃል ለማክበር ሀይሚዬን ሲሞጨሙጫት ነበረ ነበር እና ከዚህ በኋላ አርባርብ አንቀርም እንመጣለን፣ በጌምም ባይሆን እንመጣለን፣ በቃ ሁሌ እንከሰትላቸዋለን እያሉ ነበረ። ያው ጌምም ይኖራል በእርግጥ ግን አርባር ሁሌም እንደማይቀሩ ተናግረዋል። ላይቭ ላይ ሁሌ ይመጣሉ። ከዛ በተረፈ ደግሞ እንግዲህ ሰው የሚጣላበት ምክንያት በተለይ ቲክቶክ ላይ በጣም የሆነ ጎራ ተከፍሎ መጣላት አለ። የብሩኬ የሃይሚ የሚባል ክፍፍል ነገር ስለተፈጠረ ለዛም ምንድን ነው ለማለትም እንደገና ደግሞ እኛ አልተጣላንም ለማለትም ነው የመጡትና እንግዲህ ሃይሚና ብሩኬ እኛ አንድ ነን፣ እኛ የአራት ልጆች እናትና አባት መቼም አንጣላም፣ እናንተ ግን ምንድን ነው ምክንያታችሁ የምትጣሉበት? ብሎ አልጠየቀም ብሩኬ። በጣም ያሳዝናል። በሀይሚና በብሩኬ ምክንያት ሰው ጎራ ለይቶ ይጣላል። ብሩኬ ምክንያቱ አልገባኝም አለ። ግን ሀይሚ ምክንያቱማ እኛ ነን፣ ግን አትጣሉ፣ ፍቅር ያሸንፋል። እኛ በጣም ሰላም ነን፣ ምንም የተጣላ ነው ነገር የለም ብላ ሀይሚ እያወራች ነበረ ማለት ነው። እና እና እንግዲህ ያው ጎራ ለይታችሁ የምትጣሉ ሰዎች እውነት ፍቅር ብትሆኑ ነው የሚሻለው። ወይ አንደኛውን እኮ ጦር ሜዳ ወጥቶ እን ቢመሰከርላችሁ፣ መልካም ነው። መሬን ነው ማለት እዚህ ጋ ምንም ነገር ጥቅም ላይ ያገኘው ተጣልታችሁ፣ ጽልና ተርፋችሁ እንዴት ይሆናልና ነው በምን ምክንያት ነው እኮ ነው ያለው ብሩኬ። ብሩኬ ግን ማለት ነው ቁጭ ብሎ ቲክቶክ ሲከታተል ነው እንደሚውለው፣ እየሰማቸው ነው መሰለኝ። እና በጣም የገረመኝ ደግሞ እኛ አልተጣላንም እኛ ማለት በቃ አንዳንድ የግል ነገር እኮ የሆን የሚያኮራረፍ ነገር ሊፈጠር ይችላል። እንግዲህ እኛ ትንሽ ነው የቀረን፣ አሁን የግል ሕይወታችሁን ራሱ ከኛ ውስጥ መካተት አለበት እኛም ያገባላል ልንል ትንሽ ነው የቀረንና በግል ሕይወታቸው ምናልባት የሰው ልጅ አይደል ግጭት ይፈጠራል፣ ብዙ ነገር ይፈጠራልና እነሱ በግላቸው ካኮረፉ ምንባ ካሉም በቃ ለምንድን ነው የምትጣሉት የሚል ጥያቄ እየተነሳ ስለሆነ ማለት በቃ እኛ አልተጣላንም አንለያየም እያሉ ነበረ። አልተለያየንም እያሉ ራሱ የማያምን ሰው አለ ማለት። እኛ አልተለያየንም እያሉ እያወራናቸው እየነገርናቸው ከዚህ ላይ ራሱ የሚያምን ሰው የለም። አላመኑንም እያለ እየተናገረ ነበር እና ለማንኛውም ፔስ ናቸው ሀይሚና ብርኬ አትጨነቁ አታስቡ እናንተም ደግሞ ሰላም ፍጠሩ ይህ ሀይሚና ብርኬ ሰላም ፈጥሩ አለን እናንተም ደግሞ ታረቁ በቃ ይሄ ጎራ መለየት አያስፈልግም ጥሩ አይደለም እንዴ ባልና ሚስት ናቸው አለን እንዴት